በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት ሀያ ሁለት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ሉቃስ ወንጌላዊ አሃዱ እምሰብአ ወክልኤቱ አርድዕት ወክልኤቱ ምእት ወሰብአ ወሰባቱ እደው ማህበራኒሁ ዘነግ ምስባክ፣ መዝሙር መቶ ሀያ አንድ ከቁጥር ሰባት እስከ ስምንት ይኩን ሰላም በኃይልከ ወትፍስህት ውስተ ማህፈደ ከበዲከ በእንተ አሃውየ ወቢጽየ። የቅዱስ ሉቃስ ወንጌል ምዕራፍ ዐሥር ከቁጥር አንድ እስከ ፍጻሜ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 በሏቸው። ነገር ግን ወደ ማናቸውም ከተማ ብትገቡ የዚያች ከተማ ሰዎችም ባይቀበሏችሁ ወደ አደባባይዋ ወጥታችሁ የእግራችሁን ትቢያ አራግፉ፣ እንዲህም በሉ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደቀረበች ይህን እወቁ። በፍርድ ቀን ሰዶም ከዚያሽ ከተማ ይልቅ እንደምትሻል ይቅርታንም እንደምታገኝ ነግራችኋለሁ። ኮራዚ ወዮልሽ! ቤተሳይዳ ወዮልሽ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ቀድሞ ማቅ ለብሰው አመድም ነስንሰው በተቀመጡ ንስሐም በገቡ ነበር። ነገር ግን ጢሮስና ሲዶና ከእናንተ ይልቅ በፍርድ ቀን ይቅርታን ያገኛሉ። አንቺም ቅፍርናሁም እስከ ሰማይ ድረስ ከፍ ከፍ ብቲ እስከ ሲኦል ትወርጃለሽ። እናንተን የሚሰማ እኔን ይሰማል። እናንተንም እምቢ የሚል እኔን እምቢ ይላል። እኔንም እምቢ የሚል የላከኝን እምቢ ይላል። እኔንም የሚሰማ የላከኝን ይሰማል። እነዚያም ሰባው ደስ ብሏቸው ተመለሱና አቤቱ አጋንንትስ እንኳ በስምህ ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣንን ከሰማይ እንደ መብረቅ ሲወርድ አየሁት። እነሆ ጊንጦችንና እባቦችን የጠላትንም ኃይል ሁሉ ትረቅጡ ዘንድ ሥልጣንን ሰጠኋችሁ፣ የሚጎዳችሁም ነገር የለም። ነገር ግን አጋንንት ስለ በዚህ ደስ አይበላችሁ፣ ግን ስማችሁ በሰማያት ስለ ተጻፈ ደስ ይበላችሁ። በዚያች ሰዓትም ጌታችን ኢየሱስ በመንፈስ ቅዱስ ደስ አለው እንዲህም አለ፦ የሰማይና የምድር ጌታ አባት ሆይ ይህን ከአዋቂዎችና ከአስተዋዮች ሰውረህ ለሕፃናት ስለገለጥኸው አመሰግናለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲሁ ሆኖአልና። ሁሉ ከአባቴ ዘንድ ተሰጠኝ። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብም ማን እንደሆነ ከወልድ በቀር የሚያውቅ የለም። ወልድ ግን ለወደደው ይገልጥለታል። ተመልሶም ደቀ መዛሙርቱን ለብቻቸው አድርጎ እንዲህ አላቸው፣ እናንተ የምታዩትን የሚያዩ ዐይኖች ብፁዓን ናቸው። ብዙ ነቢያትና ነገሥታት እናንተ የምታዩትን ሊያዩ ተመኙ አላዩምም፤ እናንተ የምትሰሙትንም ሊሰሙ ተመኙ አልሰሙም። ከዚህ በኋላ አንድ ሕግ አዋቂ ሊፈትነው ተነሳና፣ መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ አለው። እርሱም በኦሪት ምን ተጽፏል? እንዴትስ ታነባለህ አለው እርሱም መልሶ እግዚአብሔር አምላክህን በፍጹም ልብህ በፍጹም ሰውነትህ በፍጹም ኃይልህ በፍጹም አሳብህ ውደደው ባልንጀራህንም እንደ ራስህ ውደድ ይላል አለው ጌታችን ኢየሱስም መልካም መልሰሃል እንዲሁ አድርግ ትድናለህም አለው ራሱን ሊያከብር ባልንጀራውንም ሊንቅ ወዶ ባልንጀራዬ ማን ነው አለው ጌታችን ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። ሽፍቶችም አገኙት፣ ደበደቡት፣ አቆሰሉትም ልብሱንም ገፈው በሕይወትና በሞት መካከል ጥለውት ሄዱ። አንድ ካህንም በዚያች መንገድ ሲወርድ ድንገት አገኘው፣ አይቶም አልፎት ሄደ። እንዲሁም አንድ ሌዋዊ በዚያ ቦታ አገኘውና አይቶ እንደፊተኛው ፊተኛው አልፎት ሄደ። አንድ ሳምራዊ ግን በዚያች መንገድ ሲሄድ አገኘው፣ አይቶም አዘነለት። ወደ እርሱም ቀረበ፣ ቁስሉንም አጋጥሞ አሰረለት፣ በቁስሉ ላይም ወይንና ዘይት ጨመረለት። በአህያውም ላይ አስቀምጦ እንዲፈውሰው የእንግዶች ቤት ወደሚጠብቀው ወሰደው፣ የሚድንበትንም አሰበ። በማግስቱም ሁለት ዲናር አውጥቶ ለእንግዳ ቤት ጠባቂው ሰጠውና በዚህ አስታምልኝ፣ ከዚህ የሚበልጥ ለእርሱ የምታወጣው ቢኖር እኔ በተመለስኩ ጊዜ እከፍልሃለሁ አለው። እንግዲህ ሽፍቶች ለደበደቡት ሰው ከእነዚህ ከሦስቱ ባልንጀራ የሚሆነው ማንኛው ይመስልሃል? እርሱም ምሕረት ያደረገለት ነዋ አለው። ጌታችን ኢየሱስም እንኪያስ አንተም ሂድና እንዲህ አድርግ አለው። ከዚህም በኋላ ሄደው ወደ አንዲት መንደር ገቡ። ማርታ የምትባል አንዲት ሴትም በቤቷ ተቀበለችው። ማርያም የምትባል እህትም ነበረቻት። እርሷም ከጌታችን ኢየሱስ እግር አጠገብ ተቀምጣ ትምህርቱን ትሰማ ነበር። ማርታ ግን ብዙ በማዘጋጀት ትደክም ነበር። ቆማም ጌታዬ ሆይ እህቴ ትታኝ ብቻዬን ስሰራ አያሳዝንህም? እርጃት በላት አለችው። ጌታችን ኢየሱስም መልሶ እንዲህ አላት። ማርታ ማርታ በብዙ ነገር ትደክሚያለሽ፣ ትቸገርያለሽም፣ ታዘጋጀያለሽም። ጥቂት ይበቃል፣ ያም ባይሆን አንድ ይበቃል። ማርያምስ የማይቀሟትን መልካም ዕድል መረጠች። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሴስ ሰዎች ምዕራፍ አራት ከቁጥር ዐሥራ ሁለት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከእናንተ ወገን የሚሆን ኤጳፍራስም ሰላም ይላችኋል። እርሱ የክርስቶስ አገልጋይ ነው። እግዚአብሔር በሚወደው ነገር ሁሉ ምሉአንና ፍጹማን እንድትሆኑ ስለ እናንተ ዘወትር ይጸልያል ይማልዳልም። እጅግ እንደሚወዳችሁና ስለ እናንተ በሎዶቅያና በኢያራ ከተማ ስላሉትም እንደሚቆረቆር እኔ ምስክሩ ነኝ። ወዳጃችን ባለመድኃኒቱ ሉቃስም ሰላም ብሏችኋል። ዴማስም ሰላም ይላችኋል። በሎዶቅያ ላሉት ወንድሞቻችንና ለንፋን በቤቱም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ይህችን መልእክት እናንተ አንብባችሁ በቤተ ክርስቲያን ያነቧት ዘንድ ወደ ሎዶቅያ ላኳት። ዳግመኛም እናንተ ከሎዶቅያ የጻፏትን መልእክት አንብቧት። አክርጳንም ከእግዚአብሔር የተሾምህባትን መልእክትህን እንድትፈጽማት ተጠንቀቅ በሉት። እኔ ጳውሎስ በእጄ ጽፌ ሰላም አልኋችሁ። እስራቴን አስቡ! ጸጋ ከእናንተ ጋር ይሁን፣ አሜን። በሮሜ ተጽፋ በቲኪቆስ እጅ ወደ ቈላስይስ ሰዎች የተላከችው መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ዮሐንስ መልእክት ምዕራፍ አንድ ከቁጥር አራት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፣ ደስታችሁም ፍጽምት ትሆን ዘንድ ይህን እንጽፍላችኋለን። ከእነርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም ከእርሱ ዘንድ ጥቂትስ እንኳ የለም የምትል ይህች ናት። ከእርሱም ጋር አንድነት አለን ብንላችሁ፣ በጨለማም ብንመላለስ፣ ሐሰት እንናገራለን፣ እውነትንና ቅንነትንም አናደርግም። እርሱ ብርሃን እንደሆነ በብርሃን ብንመላለስ ግን እኛ እርስ በርሳችን አንድነት አለን የኢየሱስ ክርስቶስም ደም ከኃጢአታችን ሁሉ ያነጻናል። ኃጢአት የለብንም ብንል ግን ራሳችንን እናስታለን፣ የቀና ነገርም በእኛ ዘንድ የለም። ኃጢአታችንን አምነን ብንናገር ግን ኃጢአታችንን ይቅር ይለን ዘንድ የታመነ ነው፣ ቸርም ነው፣ ከበደላችንም ሁሉ ያነጻናል። አልበደልንም ብንል ግን እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ዘንድ የለም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ አንድ ከቁጥር አንድ እስከ ስድስት ያለው ኃይለ ቃል እንዲህ ይላል። ቴዎፍሎስ ሆይ ጌታችን ኢየሱስ ክርስቶስ ሊያደርገውና ሊያስተምረው የጀመረውን ሥራ ሁሉ አስቀድሜ በመጽሐፍ ጽፌልሃለሁ በመንፈስ ቅዱስ የመረጣቸው ሐዋርያትን አዝዞ እስከ አረገባት ቀን ድረስ ያለውን ጽፌልሃለሁ ሕማማትን ከተቀበለ በኋላ ብዙ ተአምራት በማሳየት አርባ ቀን ሙሉ እየተገለጠላቸው ስለ እግዚአብሔር መንግሥትም እየነገራቸውና እያስተማራቸው ሕያው ሆኖ ራሱን ገለጠላቸው። ከእነርሱም ጋር አብሮ ሳለ ከእኔ የሰማችሁትን የአብን ተስፋ ጠብቁ ብሎ ከኢየሩሳሌም እንዳይወጡ አዘዛቸው። ዮሐንስ በውሃ አጠመቀ፣ እናንተ ግን እስከ ቅርብ ቀን ድረስ በመንፈስ ቅዱስ ታጠምቃላችሁ አላቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 18 ከቁጥር 3 እስከ አራት አልቦ ነገር ወአልቦ ነቢብ ዘኢተ ሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። የቅዱስ ሉቃስ ወንጌል ምዕራፍ አንድ ከቁጥር አንድ እስከ አምስት ያለው ኃይለ ቃል እንዲህ ይላል። በእኛ ዘንድ የተፈጸመውንና የታመነውን የሥራውን ዜና በስርዓት ሊጽፉ የጀመሩ ብዙዎች ናቸው። ከእኛ አስቀድሞ በአይን ያዩትና የቃሉ አገልጋዮች የነበሩ እንዳስተላለፉልን የከበር ቴዎፍሎስ ወይ ከመጀመሪያው ተከትዬ ሁሉንም በየተራው እውነተኛውን እጽፍልህ ዘንድ መልካም ሁኖ ታየኝ። የተማርኸውን የነገሩን እውነት ጠንቅቀህ ታውቅ ዘንድ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።